ግዕዝን እንደ አማርኛ ሪሶርስ ስለሚጠቀሙበት ብዙ የግዕዝ ቃላት ማስገባት እንደ እውቀት ይታይ ስለነበረ፣ ምድረ ደንቆሮ ስለአድህኑ፣ ምንድነው ጠዋት ተነስታ እግዚአብሔርን የምታመሰግን ሴት አትጨቃጨቅም ከባለቤቷ ጋር ከመጽሐፍ ቅዱስ ጋር ያለው ግንኙነት ምንድን ነው? እግዚአብሔር የፈቀደው ከእግዚአብሔር የተገኘ ነው ወይ? ስዕል አድኖ ሲባል ስዕል ብቻ ሳይሆን ምስልንም ጭምር ነው እያልኩ ያለሁት በደምሳሳው አንዳንድ ነገሮችን ለመጥቀስ የግስ ስነ ጽሑፍ እንደ ገድል ተአምር መልአክ ሰላምታ ያሉ የአጻጻፍ መንገዶች አሉት። እኒህን ምን ያህል የዘመናችን ደራሲ ለይቶ ተረድቷቸዋል? ጠዋት ተነሥቶ ተመስገን የሚል ማታ ገብቶ እግዚአብሔር ይመስገን የሚል ሚጸልይ ወንድ ከሚስቱ ጋር ይጨጋጭቅ፣ ጭቅጭቅም የሆነው እግዚአብሔርን የማይፈራ የማያስተውል ሰው። ቅዱስ ጳውሎስ በኤፌሶን 616 ላይ የተናገረውን የክፉዎችን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ ያአንሱ እምነት ካለ ሰው በሕይወቱ ብዙ ነገር ማድረግ ይችላል። ቅዱስ ጳውሎስ በኤፌሶ ምዕራፍ አምስት ከቁጥር 22 ላይ ሚስቶች ሆይ ለጌታ እንደምትታዘዙ ለባሎቻችሁ ተገዙ፣ ለጌታ እንደምትገዙ። ቅዱስ ዮሐንስ አፈወርቅ መገዛት፣ ይሄ በባርነት እንዳልሆነ በፍቅር እንደሆነ ይናገራል። መገዛት ማለት ሚስቶች ለባሎቻችሁ ተገዙ ማለት ይሄ የእንትን የምድራዊ አይነት አገዛዝ አይደለም፣ በፍቅር ለባሎቻችሁ ተገዙ። ባሎችን ደግሞ እግዚአብሔር የሰጣቸው አንድ ኃላፊነት አለ ክርስቶስ ቤተ ክርስቲያንን በወደዳት መጠን ሚስቶቻችሁን ምን በሉ? ምን በሉ? የናንተ የናንተ ጋር ሲደርስ ስለምን ነው አትናገሩት? ባሎች ሆይ ክርስቶስ ቤተ ክርስቲያንን በወደዳት መጠን ሚስቶቻችሁን ውደዱ። አንተ ከወደድካት እሷ አንተን ማክበር አይከብዳት። ልክ አስቤዛ ከሰጣት ጠባብሳ መስጠት እንደማይከብዳት አንተን ከወደድካት ከዛ በኋላ እሷ አንተን መገዛት ላንተ ማክበር አይከብዳት። ባለቤትሽን ካከበርሽው ላንቺ መገዛት አንቺን መውደድ በጣም ትንሽ ነገር። ስለዚህ ሰላም ያጣቸው ሰዎች ምናልባት አልባት የሚገባችሁን አላደረጋችሁም ይሆናል። ባለቤትሽ የማያከብርሽ ምናልባት ስለማታከብር ሊሆን ይችላል። ሚስቴ የማታከብር አንተ ስለማታከብራት ሊሆን ይችላል። አንተ ራስህን ገምግምና፣ ምናልባት ነው ያጎደልኩባት ነገር ሊኖር ይችላል ብለህ አስብና፣ የሚገባትን አድርግላት። ከዛ በኋላ የሚገባህን ታደርግልሃለች። እዚህ ምድር ላይ አንድ ህግ ነው ያለው፣ ትዘራ አለ ከዛ በኋላ ታጭዳለ። ታከብራለ፣ ከዛ ትከበራለ። ተወዳለ፣ ከዛ ትወደዳለ። ትሰጣ አለ ከዛ ትቀበላለ። ትዘራ አለ ከዛ በኋላ ታጭዳለ። ሳትዘራ ምንም ማጨድ አትችልም። ሳትሰጥ ደግሞ ምንም መቀበል አትችልም። ሳታከብር መከበር አትችልም። ሳትወድ መወደድ አትችልም። የማይወድ ሰው አይወደድም። የማያከብር ሰው አይከበርም። ለሰው ትልቅ ቦታ የማይሰጥ ሰው ትልቅ ቦታ ሰው አይሰጠውም። ሰው የሚያከብር ሰው ሰው ያከብረዋል። እውነት ነው እውነት አይደለም? አየር ላይ ያለ ነገር ማውራ እንዳይመስላቸው፣ መሬት ያለውን መጽሐፍ ቅዱስ የሚለውን ያከበረ ሰው ይከበራል፣ አይከበር? የወደደ ሰው ይወደዳል፣ አይወደድ? የሰጠ ሰው ይቀበላል፣ አይቀበልም? የዘራ ያጭዳል፣ አያጭድም? የሰራ ያገኛል። በቃ ይሄንን ራስህን ጠይቅ። ከእግዚአብሔርም ጋር ሳትከራከር መጀመሪያ ይሄን አድርግ ያለው ወይ በል። ካላደረግ አሁንም እንደው እየከበደህም ቢሆን እሱ በደምሳሳው አንዳንድ ነገሮችን ለመጥቀስ የግዝ ስነ ጽሑፍ እንደ ገድል፣ ተአምር፣ መልአክ ሰላምታ ያሉ የጻጻፍ መንገዶች አሉት። እኒህን ምን ያህል የዘመናችን ደራሲ ለይቶ ተረድቷቸዋል? መጥቀም አለ መጥቀማቸውን ፈትኗል? የግዝ ስነ ግጥም በጥቂት ስንኞች ሰፋፊ ሀሳቦችን መግለጽ የሚችል የራሱ የአስኛኘት ፈሊጥና የዘይቤዎች አሳሳል ባህሪ ያለው ይህን ሰናይ ይህን ስናይ በብዙ ስንኞች ጥቂት ሀሳቦች ብቻ ማስተላለፍ ልማዱ የሆነውና ዝርውነት ባያሌው የተጫነው የአማርኛ ስነ ግጥም መለስ ብሎ የግእዝን ስነ ግጥም ባለማጥናቱ እጅጉን እንደተጎዳ እንገነዘባለን ብሎ ነበር። ይህን ሙሉ ለሙሉ አልቀበልም። እስኪ አሁን ይህን ለምን እንደምወደው ታውቃለህ? አንድ ሰው ወደድ ነው ማለት የሚለውን ሁሉ ተቀበልን ማለት አይደለም። የዘመን መንፈስ ነው እ በዛን ዘመን የነበረ መንፈስ ግእዝን እንደ አማርኛ ሪሶርስ ስለሚጠቀሙበት ብዙ የግዕዝ ቃላት ማስገባት እንደ እውቀት ይታይ ስለነበረ፣ በመጀመሪያ ጊዜ በመጀመሪያ መለየት ያለብን ግዕዝ ይሄ ሌላ ቋንቋ ነው። አማርኛ ሌላ ቋንቋ ነው። አንድ ልክ እንደ ትግርኛ እንደ የግዝ ያጻጻፍ መንገድ ያጻጻፍ። ይሄ አሁን ቅኔ የሚቀኙት አንድ በሚናጠቁት ይሄ አለ። እሱ በቃ ኦን ዘ ስፖት እኮ ነው የሚፈጠረው። ግጥም ሊቀኝ ሲወጣ ምንም የለም የጻፈ ነገር ያዘው የለም። እዚሁ ላይ ነው አይደለ? የቅኔ ቤት እዚሁ ነው። ስለዚህ አንዳንዴ አስተማሪዎች አክሲስ መንጠቅ የሚባል እኮ አለ። የመጀመሪያው ስንኝ ሲለው ሁለተኛውን ይመታበታል። የነሱ ኢንተለጀንስና ክሬቲቪቲ ነው። ይሄ ግዕዝ ነው እና፣ ይኸውልህ፣ ስለዚህ የግዕዝን ለምሳሌ የግዕዝን ቋንቋ አምጥተህ አማርኛው ስታስገባው ፓ ይባላል። ይሄ ከዛ መፍቻ ብለህ ከስር ታረጋለህ ግዕዝ አሁን ትልቁ የአማርኛን እንትን ለማምጣት እና የግዕዝን ቤዚክ የሆነ እኔ ብዙ ጊዜ በፊደል ሰው እኔ ሊንጉዊስት ነኝ፣ እንትን እና ብዙ ሰው እንትን የሚለው በድሉ የአማርኛ ፊደሎች እንዲጠፉ ይፈልጋል ምናምን ከኔ በለጠ የአማርኛ ፊደል እንዲስተካከል ያለ የሚፈልግ ያለ አይመስለኝ። ይሄ የግዕዝን ካልቸር የአማርኛ ለማድረግ መሞከር ነው እሱን ካልክማ እኮ ግዕዝ አናባቢ የለውም ሁለተኛ የሚጠብቅና የሚላላ የምትላቸው ማአቲ የባህርይ ልዩነት አላቸው የላንቃ ድምጽ የለውም ሲምፕል ያሁን ብዙዎቹ ፊደል ሲወስድ ይሄ አሁን ሸቀ ሰሰ ሰሰ ይሆነ አ አ መብዛቱ ሃ ሃ መብዛቱን ተአምር ያደርጉታል በጣም እኮ ሲምፕል ነገር ነው እና ይሄ አሁንም ከግዕዝ ኤለመንቱ የግጥምን ኤለመንት ለምን ትወስደዋለህ? ያ የግዕዝ ነው፣ ያ የግዕዝ ነው። አማርኛ አዎ፣ የራሱ የሆነ ያገጣጠም ስልት አለው አማርኛ። እና ያንን አይደለም ግን፣ እዚህ ላይ አንዱ እውነቱ የ አይደለም የግዕዝን የእንግሊዝኛን ግጥም የአረብኛንም ግጥም የምታውቅ ከሆነ ይረዳሃል። እንኳን የቅርብህን ማለት ነው ይረዳሃል። ምክንያቱም አንደኛ እንግሊዝኛ አሁን የእነ ሩኒን ምናምን ትልልቅ ግጥሞች አምጥተ ተፈተመውታ ዘ ዌይ ዘ ኤክስፕረስ ቲንግስ የሚያስገቡበት የሚጽፋቸው መንገድ ላንተም ይረዳሃል። እንዴት አስቀመጠው፣ እንዴት ገለጸው ትላለህ። ግዝም የምታውቅ ከሆነ እንዴት አገለጸው ምናምን ልትል ትችላለህ የጽሁፉ ላይ ያ የአንተን ኢማጂኔሽን ከፍ ያደርግልሀል ለአማርኛ ይረዳሃል። ብዙ የእንግሊዝኛ ግጥም የሚያቅና የሚያነብሰው ብዙ የእንግሊዝኛ ፕሌዎችን የመረመረና ያንጠና ሰው የሚጽፈው የዳበረ ይሆናል። በዛ መንገድ ይረዳዋል። ነግን ግድ ግን አይደለም። ገምቶ ይሄው እ ይችላል ሌላዎቹ እየሰጡ ነው። እራሴ እያስተማረ ነው ተማሪ የተባለ ነው። የአማርኛ ቋንቋ ትምህርት ቤት በሞስኮ ትምህርት ቤቶች ውስጥ ከመስከረም ጀምሮ ሊሰጥ እየተሰጠ ነው። በሸገር ዙሪያ ተከልክሏል፣ አማርኛ በኦሮሚያ ተከልክሏል፣ አማርኛ በሩሲያ ግን ራ ታቀነ ካሪኩለም ወጥቶለት መምህራን ተቀጥረውለት እያስተማሩ ነው። ከዛ ደግሞ የብልጽግና አክቲቪስቶች ሩሲያ እና ቻይና ሄደው የባህል ልውውጥ ሊያደርጉ ነው። እንደ ቁጭ ብለው ክላስ ውስጥ መልካም ገና ምናም መሰለኝ የሚለው ቁጭ ብለው ቻይና እየተማረ ነው። ቋንቋኗ፣ መግባቢያኗ ቢዝነስ ይሰራበታል። ስንትና ስንት ነገር ያደርግበታል። ተመልከት፣ ሞስኮ ስኩልስ ቱ ላውንች ማሪ ክላስ ፎር ቺልድረን ካሚንግ ሰፕቴምበር አለ። ከበቃ የራሱ የሰራው ደግሞ የኢትዮጵያ ዜና አገልግሎት ነው የሰራው አለ ከ ለም ሰጥኖ የኢትዮጵያ የሆኖ ለመማር ፍዳ መከራውን ይበላል። የእስራኤሉ ጠቅላይ ሚኒስትር ተመልከቱ ቤንጃሚን ኔታንያው በእርስዎንም ተጽዕኖ ለማድረግ ይችላሉ፣ መርዳት ይችላሉ። መጪውን ምርጫ ለማሸነፍ ጥብቅ እና ዕጣ ፈንታ ይኖረዋል እና አንድነታችንን ማረጋገጥ እንፈልጋለን። አብረን ታሪክ ሰራን፣ አብረን ታሪክ እንሰራለን። አብረን ታሪክ ሰራን፣ አብረን እንሰራለን። ምላቶኝ ብሎ በእስራኤል ምድር የአማርኛ ተናጋሪውን ሕዝብ ድምፅ የወሰደው በዚህ መሰረት ነው። ሙሉዳውን ወስተ እሎንቱ እያለው እየጻፍ ነው። ቆሞ ይማራታል አዳሜና ህዋኔ ማለት ነው። እና መጪው ጊዜ የኢትዮጵያና የኢትዮጵያውያን ነው። አይጠፋም። እዚህ ብታጠፋው ዓለም ላይ ይናኛል። ዓለም ላይ ይከብራል። የሩሲያ ውጭ ጉዳይ ሚኒስቴር አይቻቸዋለሁ። አንድ ጊዜ ከረባታስ ከረባት ከረባቱ በግዕዝ ነው። የእኛዎቹ ሚኒስትሮች ቀይ ደሜ መሰለህ ያደርጋሉ። ሰርጌይ ላሮ መሰለኝ። እስኪ ቀረብ አድርግልኝ፣ ቀረብ አድርግልኝ። እርግጠኛ ነኝ ይሄው ፐፑ ፒፓ ፔፕ ፎ ሃው ዊ ሃይ ኢላ አብያመሪ ላያደርገው ቢሞጣ ያደርገው ደመቀ መኮንን ይሄን ሳያደርገው እኔ ሞቱ አሁን ያሉት ይህን ካረጉ ኦሮሞ ይነሳብናል፣ ትግሬ ፖለቲካ ይሰራብናል፣ ወያኔ ብለው ስለሚፈሩ አያረጉ። ነጮቹ ግን ይኮሩበታል። የአንድ ግዙፍ ትልቅ ሀገር የውጭ ጉዳይ ሚኒስትር የተመልከት ነጮቹ፣ ያ የአማርኛ ፊደል ያለውን አድርገው ቁጭ ብለው ይሄዳል። ተመልከት፣ ይህ የተባበሩት መንግስታቱ አቶ ጉተሬዝ አጠገብ ያለችው አሴት አርጋ ይ ነው የሚያሳዝነ ምንም እንትን የሚል ነገር የለም። ምንም አይጠፋም፣ ልላችሁ ፈልግ አይጠፋም። አማርኛም የአማርኛ ቋንቋም አይጠፋም። ይብላኝ ለኛ፣ ይብላኝ ለኛ። እንደ ሽመልሳ እንዲሳ አማርኛ ተምረው በአማርኛ ቀጽለው እንጀራቸውን ይጋግራሉ። መጪው ትውልድ ግን ደንቆሮ፣ የማይሰማ ከማንም የማይግባባ አድርገውት ይኖራሉ ማለት

ህግበ የሃይማኖቱ መከባበር ከስዕል ጋር ነው ሃይማኖት ምን አገናኘው ከስል ጋ ከስል ጋ የሙጥኝ ያለችው ኦርቶዶክስ እንጂ ሌላ እምነት የለም የሙጥኝ ከስዕል ጋ ሰው አጠፋበታለሁ ገልልበታለሁ ምንድን ነው ኦርቶዶክስ ነው ዱርዬ ብቻ ነው ማርያምን የሚከተለው ይቅርታ የሚያመልክ ዱርዬ ዱርዬ እሺ ጥሩ ወገኖች እንደሰማችኋቸው ነው። ቆይ ቆይ ቆይ፣ ተረጋጋ። ምድረ ደንቆሮ ስዕል አድህኖ ምንድን ነው? ከመጽሐፍ ቅዱስ ጋር ያለው ግንኙነት ምንድን ነው? እግዚአብሔር የፈቀደው ከእግዚአብሔር የተገኘ ነው ወይ ስዕል አድኖ ሲባል ስዕል ብቻ ሳይሆን ምስልንም ጭምር ነው እያልኩ ያለሁት ምስልና ስዕል ከእግዚአብሔር የተፈቀዱ ነገሮች ናቸው ወይ እንዴት ተፈቀዱ መቼ ተፈቀዱ አላማቸው ምንድነው አገልግሎታቸው ምንድነው ጣዖትስ ምንድን ነው ጣዖትንና ስዕልን እና ምስልን ምን የሚያገናኛቸው ነገር አለ እግዚአብሔር ከተናገራቸው ቃላት ተነስተን በዝርዝርና በጥልቀት የማያዳግም ምላሽ እንሰጣለን። እዚህ ላይ አሁን ግን ምን ያህል ሰዎች ይሄ ቀለሜ የሚባለው ኤርሚያስም ሆነ ዮናስ የሚባለው? ምን ያህል ደንቆሮና ግብረ ገብ የሌላቸው ምንም በማያውቁት ነገር የሚቀባጥሩ ራሳቸውንም የማያውቁ መሆናቸውን ለመግለጥ፣ ለማመላከት፣ ለማሳየት ከራሳቸው ሎጂክ ተነስተን ጥያቄ እንጠይቃቸዋለን። ጥሩ፣ ስዕላቱ ሲቀደዱ በዛች ውርጋጥና በሌሎቹ ሲረገጡ መልስ ምላሽ መልሰጥ መስጠት ያልቻሉ ራሳቸውን ማዳን ያልቻሉት የእግዚአብሔር ኃይል ስለሌላቸው እግዚአብሔር ስለማይገለገልባቸው ነው። ነው አይደል? ያሉት። ጥሩ። እንደዛ ከሆነ ጠያቂውን ወደነሱ እንውሰደውና ምነዋ ታዲያ ባለፈው ታስታውሳላችሁ፣ አንድ እስላም ይሄ ስልሳ ስድስቱን የመናፍቃኑን መጽሐፍ ቅዱስ እየቀደደ እየጣለ እያቃጠለና እየረገጠ አይተነዋል። ምነዋ ታዲያ ያ መጽሐፍ ቅዱስ የእነሱ መጽሐፍ ቅዱሳቸው የእግዚአብሔር ቃል ስለሆነ ምናዋ ራሱን ማዳን ሳይችል ቀረ ከመቀደል ከመቃጠል ራሱን መከላከል ራሱን ማዳን ሳይችል ለምን ቀረ? ይሄ እስላም ብቻ አይደለም። በምዕራቡ ዓለም ስትሄዱ ስድስት እንስሳ ስድስት አምላኪነን የሚሉ ወይም በግላጭ ሰይጣን ሰይጣን ይዝምን አምላኪዎችን ጭቁኑ ሰይጣንን አምላኪነን የሚሉ ሰዎች ይህን ያደርጋሉ። የፕሮቴስታንቱን ዓለም መጽሐፍ ቅዱስ መጫወቻ መቀለጃ ያደርጉታል። ምናዋ ታዲያ መልስ ሳይሰጥ ሊቀር ቻለ? መጽሐፍ ቅዱሱ እንደዛ ሲቀመቸም መጽሐፍ ቅዱሱን ከስዕል አሳንሳችሁ እንደማታዩት ተስፋ እናደርጋለን። በእኛ ቤት በእኛ ቤተክርስቲያን መጽሐፍ ቅዱስም ስዕላት ቅዱሳት ስዕላትም አንድ ክብር ያላቸው እግዚአብሔር የሚከብርባቸው የሚገለግልባቸው እንደሆኑ እንዲያውም ለቃሉ የበለጠ ክብር እንሰጣለን ለቅዱስ ቃሉ ብለን ነው የምናምነው። እናንተም እንዲህ ብላችሁ የምታምኑ ከሆነ ምነዋ ታዲያ መጽሐፍ ቅዱሳችሁ በእንደዚህ አይነት ቆሻሻ አስተሳሰብ እና አመለካከት ባላቸው ሰዎች እንደዛ ሲረገጥ፣ ሲቃጠል፣ ሲቀደድ መልስ ሊሰጥ ሳይችል ቀረ? ምነዋ ራሱን ማዳን ሳይችል ቀረ? መጽሐፍ ቅዱሳቸው ብቻ አይደለም፣ በምዕራቡ ዓለም ዛሬ እንደምታዩት እንደምትሰሙት ይሄ ቤተክርስቲያን ዩኒቨርሲቲ የነበረው ወና አዳራሻቸው አማኝና ተገልጋይ አጥቶ እየተዘጋ ለጭፈራ ቤት፣ ለሱፐርማርኬቶች፣ ለነዳጅ ማደያዎች እየተሸጠ ዛሬ ያ ጸሎት ቤት የሚሉት ወይም ቤተ ክርስቲያን የሚሉት አዳራሻቸው የጭፈራ ቤት፣ የመጠጥ ቤት፣ የዳንኪራ ቤት ሆኗል። ያ ቤት እግዚአብሔር ቤት ከነበረ ቤተ ክርስቲያን ከነበረ እንዲህ አጋንንት መጫወቻ ሲያደርጉት ተረክበው መጫወቻ ሲያደርጉት ምነዋ ፈጣሪያቸው ዘመሌል ቻለ ነው ወትሮውንም ቀድሞውንም ቀድሞ ነገር ያ ጸሎት ቤታቸው ወይ ቤተክርስቲያን ይሉት የነበረው ቤተክርስቲያን አይደለም ማለት ነው እግዚአብሔር ማያውቀው ቤተክርስቲያን ያልሆነ ነበር ማለት ነው መጽሐፋቸውም እንደዛው መጽሐፍ ቅዱስ ያልነበረ ስለሆነ ነው ወይ እንደዛ ሲያደርጉት መልስ ሊሰጥ ሳይችል የቀረው ብለን እንጠይቃለን። እና ደናቁርቱ፣ ማስተዋል የተሳናቸው ቀለሜ እና ዮናስ ለዚህ ምን መልስ መልስ መስጠት ትችላላችሁ? ጥያቄው ኳሱ ወደ እናንተ ወደናንተ ተመልሷልና እስኪ መልስ ስጡ ወንድ ከሆናችሁ። አመሰግናለሁ።